ሰላም ሰላም ቶፕ የሜዲካል ኢቲ ፋሚሊዎች ሰላም ብያለው። ሶ ዛሬ ይዤላቸው የቀረብኩት የፓራስቶሎጂ ዲፓርትመንት ወይም ፓራስቶሎጂን የሚመለከት ነው ማለት ነው። ይሄ የመጀመሪያ ቪዲዮ ነው ስለቅላችሁ፣ ሶ ሰብስክራይብ ማድረጋችሁን ሼር ማድረጋችሁን የደውል ምልክቷን መጫናችሁ እንዳትረሱ። የደውል ምልክቷን መጫናችሁ አዳዲስ ቪዲዮ እንዲደርሳችሁ ይረዳቸዋል ማለት ነው። እንደዚሁም በዚህ ዲፓርትመንት ላይ ያሉ ዲስክሪፕሽን ላይ እንደጻፍኩላችሁ የተለያዩ ጥያቄዎችን የሲኦሲ ኤግዚት ኤግዛም እና ህክምና ላይ ትኩረት ያላቸውን የተለያዩ ጥያቄዎችን እንሰራለን። አብረን የተለያዩ ኤሪያዎችን እንነካለን፣ በህክምናው ዓለም ላይ ያሉትን እና የተለያየ ቪዲዮ ለቅላቸዋለሁ ማለት ነው። እናንተም እኔን መከታተል እንዳታቆሙ አዳዲስ መረጃዎች ይደርሷቸዋል። አዳዲስ መረጃዎች እንዲደርሷችሁም አደርጋለሁ። ለዛሬ ግን ይዤላቸው የቀረብኩት ማለት ነው፣ ስለ ሄልሜንስ ወይም ፓራሲቶሎጂ ላይ ሄልሜንስ ብለን ስለምንጠራቸው ስለ ነሱ ነው። ይዤላቸው የቀረብኩት ማለት ነው። ወደ ቀጥታ ወደ ኢንትሮዳክሽኑ ፓርቱ ስገባላችሁ፣ ሄልሜንስ የምንለው የግሪክ ወርድ ነው። በግሪክ ሄልሜንስ ብለው የሚጠሩት ሚኒንጉ ደግሞ ዎርም ብለን ስለምንጠራው ማለት ነው። በእኛ ሀገር፣ ትል ብለን እንጠራዋለን፣ ዋርም ብለን እንጠራው ማለት ነው። እነዚህ የተለያዩ መልቲሴሉላር ፎርም ፓራሳይት ናቸው እና ስፔሻላይዝድ ኦርጋንስ አላቸው ማለት ነው። እነዚህ አር ሃየር ናቸው። ሰው ሌላ ደግሞ አር ቱ ቤዚክ ግሩፕስ የተለያዩ ሁለት አይነት ቤዚክ ግሩፕ አሏቸው ማለት ነው። ለምሳሌ ኒማቶ ሄልሜንስ ብለን የምንጠራው ወይም ደግሞ ራውንድ ዋርም ብለን እንጠራዋለን ማለት ነው። ፕላቲ ሄልሜንትስን ደግሞ ፍላት ዋር መብለን እንጠራዋለን ማለት ነው። አሁን ላይ የምናየው ተከታታይ ክፍሎቹ ስለ ኒማቶ ሄልሜንትስ ነው። በተለያዩ ክፍሎች እለቃላቸዋለሁ አጠር አጠር አድርጌ ለማስረዳት ነው ፒፒቲውን የሰራውላችሁ። ሶ ሀሪፍ አድርጌ አስረዳቸዋለሁ ብዬ አምናለሁ። እንቀጥል። ሶ አሁን የምናየው ስለ ራውንድ ዋር ወይም ኒማቶ ሄልሜንትስ ስለምንለው ካራክተሪስቲክሶቹን ነው። የተለያዩ ካራክተሪስቲክስ አላቸው። እዚህ ጋር እንደምናያቸው ዳር አን ሴግመንትድ ሎንጌትድ ንድ ሲሊንደሪ ካል ሼፕ አላቸው ማለት ነው። አን ሴግመንትድ ስንል ምን ማለታችን ነው? ለምሳሌ አን ሴግመንትድ ስንል የሸንኮራ አገዳን ካያችሁት ከላዩ ላይ የተለያዩ ክፍል ክፍል ክፍል ፓርቶች አሉት። ልክ ሴግመንትድ ሲባል እንደዚህ አይነት ነው። ግን እነዚህ ራውንድ ወርሞች ወይም እነዚህ ፓራሳይቶች አን ሴግመንትድ ናቸው። እነዚህ ኒማቶ ሄልሜንት የምንላቸው በዚህ አይነት የተከፋፈለ ፓርት የላቸው ማለት ነው። ዴሃፍ ሰፓሬት ሴክስ ዊዝ ሰፓሬት አፕሪያንስ። ዴሃፍ ታፍ ፕሮቴክቲቭ ከቨሪንግ ምን መሰላችሁ፣ ታፍ የሆነ ፕሮቴክቲቭ ከቨር አላቸው። ኢንኪዩቲካል ብለን የምንጠራው ታፍ የሆነ ጠንከር ያለ ማለት ነው። እና ደግሞ ኮምፕሌት የሆነ ዳይጀስቲቭ ትራክ አላቸው ከየት ከኦራላቸው ጀምሮ እስከ አናል ኤሪያቸው ድረስ ወይም ኢሊመንተሪ ካናል ብለን እንጠራዋለን ማለት ነው። ወጥ የሆነ ትራክ ያላቸው ማለት ነው። እነዚህ ኒማቶዶች ሌላ አይነት ካራክተሪስቲክስ አላቸው። በብዛቶቹ ማጆሪቶቹ ፍሪ ሊቪንግ ቲንግሶች ናቸው። አንዳንዱ ደግሞ ፓራሳይት ኦፍ ሂውማን ላይ ፓራሳይት ናቸው። ላይክ ሂውማን ላይ፣ ፕላንት ላይ እና አኒማል ላይ ማለት ነው። እና ደግሞ ሌላ ሪፕሮዳክሽን ሲስተም አላቸው። ለምሳሌ ኦቪፓረስ ኦቮቪፓረስ እና ቪ ፓረስ ብለን እንጠራቸዋለን ለምሳሌ ኦቪ ፓረስ እና ኦቮቪ ፓረስ የሚያመሳስል ነገር አላቸው ማለት ነው። ኦቪ ፓረስ ብለን የምንጠራው ለምሳሌ ልክ እንደነ ቺክን ዳንኪ ስኒክስ ብለን እንደምንጠራቸው ለምሳሌ የቺክን ኦቪ ፓረስ ላይ እንቁላሉ ከወጣ በኋላ ነው ውጪ፣ በእንቁላሉ ውስጥ ያለው አስኳል ነው። ብንሰብረው የምናየው አስኳል ነው፣ ልጅ አናይም። ኦቪፓረስ ላይ ቆይቶ ነው ውስጡ ልጁ ዴቨሎፕ እየሆነ የሚመጣው። ኦቪፓረስ ላይ ግን ልክ እንደዛ አይደለም። ለምሳሌ እናትየ ሆድ ውስጥ እያለ እንቁላሉ እዛው እናቱ የሆድ ውስጥ እያለ ልጅየውም እዛው እንቁላሉ ውስጥ እድገት ይጀምራል፣ ያድጋል ማለት ነው። ግን ለምሳሌ የዶሮውን እንቁላል ብታወጡት፣ ውጭ እንደዛ አይደለም። ውሃ ነው ወይም ፈሳሽ ነው ውስጡ የሚኖረው ወይም አስኳል ብለን የምንጠራው ነው። ልጁን አናገኘውም ያጠብሰን የምንበላው ላይ ማለት ነው። እዛኛው ላይ ግን ኦቮቪ ፓረስ ላይ ግን እናትየ ሆድ ውስጥ እያለ እንቁላሉ ልጅየው እዛው ዴቨሎፕ ሆኖ ግን ሲወለድ እንቁላሉ ነው የሚወለደው። ከትንሽ ሰዓታት ወይም ደቂቃዎች በኋላ ኢንኩቤ ከሆነ ከትንሽ ደቂቃዎች በኋላ ልጁ ይወጣል። ኢቭን ወዲያው እንደወጣ ብን ሰብረው ውስጡ ልጅየው አለ። ሶ እንደዛ ነው። ቪቪፓረስ የምንለው ግን አሁን እኛ ሰዎች የምንራባበት ሜትድ ማለት ነው። ድመቶቹ ውሾች የሚረቡበት ማለት ነው። እዚህ ነው ልዩነታቸው። እነዚህም ሪፕሮዳክሽናቸው እንደዚህ ነው። ሶ ኒማቶ ኒማቶርስ ኦር ደግሞ ራውንድ ወርም የምንለው ፎር ላርቫ ስቴጅ አላቸው ማለት ነው። ተስፋ አድርጋለሁ እንዳልፈጠንኩባችሁ፣ በደንብም እያስረዳኋችሁ እንዳለው እርግጠኛ ነኝ። ሶ ይሄ ራውንድ ወርም ወይም ኒማቶ ኤሌመንትስ ብለን የጠራ ነው በሁለት እንከፍነዋለን። ለምሳሌ ኢንተስታይና ኒማቶድ እና ቲሹ ኒማቶድ ብለን እንጠራዋለን። ኢንተስታይን አኒማቶር ላይ በሁለት ክፍል እንከፍለዋለን። ስሞል ኢንተስታይን የምናገኘው እና ላርጅ ኢንተስታይን ላይ የምናገኘው። ለምሳሌ እዚህ ጋ የለየ ነው፣ አደልቱ ከመጣ በኋላ የሚቀመጥበት ቦታ በእሱ አንጻር። ለምሳሌ እና አስካሪስ ሲሆኑ አደልቱ ይመጣና ስሞል ኢንተስታይን ላይ ነው የሚቀመጠው። ነትሪኩሊስ ሲሆኑ ግን ምንድን ነው ላርጅ ኢንተስታይን ላይ ነው አደልቱ መጥቶ የሚቀመጠው ማለት ነው። እነዚህን ሁሉ በተለያዩ ክፍሎች ይሰራላቸዋለሁ። ረጅም ጊዜ አልፈጅም በአጭር ባጭር ጊዜ እያረኩላችሁ በሚገባችሁ መንገድ ላስረዳችሁ ሞክራለሁ ማለት ነው እነዚህ ኒማቶ ሄልሜንት የምንላቸው ወይም እነዚህ በሁለት የከፈልናቸው ኢንተስታይና ኒማቶድ እና ቲሹ ኒማቶድ እነሱንም ቲሹ ኒማቶዶችንም ላሳያችሁ ሞክራለሁ ግልጽ ባለ መንገድ ማለት ነው አሁን ላይ ግን እስ ኢንተስታይና ኒማቶድ የራሱ የሆነ ካራክተሮች አሉት እስ እነሱን እናያቸው ሶ ኢንተስታይናል ሊማቶድ የምንለው አንደኛ ካራክተሩ ሊቭ ኢን ጋስትሮ ኢንተስታይናል ትራክ ላይ ነው። በጋስትሮ ኢንተስታይናል ትራክ ላይ ምሳሌ ስሞል ኢንተስታይን፣ ላርጅ ኢንተስታይን ላይ እነዚህ ላይ ነው ቁጭ የሚለው። ኢንተስታይናል ሊማቶድ የምንላቸው ቅድም ያየናቸው ስሞል ኢንተስታይንና ላርጅ ኢንተስታይን ብለን የከፈልናቸው ፓራሳይቶች ማለት ነው። ሶ ኢን ሁማን ዳይ ኦፍን ሰፓሪ ባይ ፑር ሃይጅ ሪሌትድ ቱ ፌስስ ከፌስስ ጋር ወይም ከስቱል ጋር ግንኙነት ካለን ኢንፌክቲቭ ስቴጅ እዛጋ ካለ እጃችንን ሳንታጠብ ወይም ፑር ሃይጂን የሆነ እንትን ካለን እጃችንን ብዙም አንታጠብ ወይም ፑር ሃይጂን የሆነ ሀቢት ካለን ያ ኢንፌክቲቭ ስቴጅን ከፌስ እስከ ወይም ከስቱል ጋር የተገናኘ እጃችን ወዳፋችን ስናደርግ ኢንፌክቲቭ ስቴጅን እንውጠዋለን። ስለዛ እኛም ኢንፌክት እንሆናለን ማለት ነው። እነዚህን ኢንተስታይናል ኔማቶድ አንዱ ካራክተራቸው ነው። ሞስት ስፔሺየሶቹ አር ሄልሚንትስ ናቸው። ሶይል ትራንስሚትድ ከሶይል ጋር ንክኪ ለምሳሌ ስቱሉ ሜዳ ላይ ከወጣ በነፋስ አማካኝነት ሶይል ውስጥ ይደባለቃል። በብዛት ህጻናት ከተጫወቱ በኋላ ምን ካሉ በኋላ ያንን ኢንፌክቲቭ ስቴጁን ኤጉን ከሶይሉ ጋር አግኝተው በሚወጡበት ጊዜ ኢንፌክት ይሆናሉ። ማጆሪቲው ደግሞ ለምሳሌ ሂውማን ኢዝ በኦንሊ ኦር ሜጀር ሆስት ኦፍ ኢንተስታይናል ኒማቶድ ነው። ሜጀር የምንለው ሂውማን በቃ ኢንፌክት ይሆናል። በኢንተስታይናል ኔማቶድ በብዛት እና ኢንፌክሽን ደግሞ ለምሳሌ ዚጋ ኢንፌክሽን ብዬ በቀ እየጻፍኩላችሁ ኢንፌክቲቭ ስቴጅ በሚለው እናያዘው እና ኢንጀስት እናደረጋለን። ምንድነው ኢንጀስት የምናደረገው ኢንፌክቲቭ ስቴጁ ኢንጀሽን ኦፍ ኢንፌክቲቭ ኤጉን ለምሳሌ የአስካሪስ ሲሆን ኢምብሩኔትድ ኤጉን ኢንጀስት በምናደርግበት ጊዜ ኢንፌክት እንደሆናለን። እንደነ ሁክ ሆርም አይነቱ ሲሆን ደግሞ ላርቫው ወይም ፊላሪ ፎርሙ ላርቫው ፔኔትሬት አድርጎ በስኪናችን ሲገባ እሱ ምንድነው ኢንፌክቲቭ ስቴጃችን ፊላሪ ፎርም እንደነሁ ኮርም ማለት ነው። ላብራቶሪ ዲያግኖሲሳቸው ደግሞ ለምሳሌ ኤጉን አንብሩኔትድ የአስካሪ ሲሆን አንብሩኔትድ ኤጉን ዲያግኖሲስ እናደርጋለን። ላርቫ ሲሆን ደግሞ የተለያዩ ላርቫዎችን ዲያግኖሲስ ልናደረግ እንችላለን። ላርቫው ካለ እና አነስ አካባቢ ደግሞ ትሪኩሊሽ ላይ ለምሳሌ እዛ ጋ በአነሱ አካባቢ ላይ ደግሞ ኤጉል ልናገኝ ይችላለን። እንደ አስካሪስ ሉምብርኩድ እና ኢንትሮቨርስ ቨርሚኩላሪስ ደግሞ አድልቱ አርሞዎቹንም እናገኛለን ማለት ነው። ሶ አሁን ዛሬ ግን የምናየው ስለ አንድ ፓራሳይት እናያለን። አሁን እስካሁን ያያ ነው ኢንትሮዳክሽን ፓርቱን ነበረ። አሁን ላይ ደግሞ ስለ አስካሪስ ሉምብርኩድ ወይም ደግሞ ጃይንት ኢንተስታይናል ዋርም ስለምንለው ጃይንት ብለን ስለምንጠራው አስካሪስ እናያለን ማለት ነው በመጀመሪያ ስ ስለ አስካሪስ ምንድን ነው አስካሪስ አስካሪስ ሞስ ኮመን እንደ ዋይድሊ ዲስትሪቢዩትድ የሆነ ኒማቶድ ፓራሳይት ነው ዲስትሪቢዩትድ ነው በብዛት ሰዎች ይጠቃሉ በአስካሪስ ማለት ነው ሌላኛው ደግሞ ሃይስት ሬት አለው ስኩል ችልድረን ላይ ህጻናት ለምሳሌ ሶይል ትራንስሚተር ስለሆነ ህጻናት አዋራ በሚነኩበት ጊዜ ቁሻሻ በሚነኩበት ጊዜ ህጻናት ብቻ አይደለም፣ ፎከስ እያደረግኩ ያለሁት ግን በብዛት እነሱ ኢንፌክት ይሆናሉ ማለት ነው። ሞስት ፕሪቫላንት ነው። ሞስት ፕሪቫላንት ኦፍ ኦል ሁማን ሄልሜንት ኢንፌክሽን ሞስት ፕሪቫላንት ነው። በብዛት ሰዎችን ያጠቃል ማለት ነው። ሌላኛው ስለ ሳይዙን ምን አይነት ሳይዝ አለው አድልቱ ወይም ምን አይነት ከለር አለው? ቅድም እንዳልኳችሁ ጃይንት ብያቸዋል። ኢትስ ላርጅ ኢንተስታይናን ሊማቶድ ነው፣ በጣም ተለቅ ያለ ነው ማለት ነው ከሌሎቹ አንጻር። እና ደግሞ አደልቱን በምታዩበት ጊዜ ላይ ዋይት ፒንክ ከለር ነገር አለው ማለት ነው። ዋይት ፒንክ ከለር አለው። ፊሜሏ ላይፍ ስፓን አላት። ለምሳሌ ኢንተስታይን ላይ የምትመጣው ፊሜሏ ላይፍ ስፓኗ ከአንድ ዓመት እስከ ሁለት ዓመት ነው ማለት ነው። የሚገርማችሁ ግን እሱ ብቻ አይደለም። በቀን በቀን ማለት ነው ወደ ሁለት መቶ ሺህ እንቁላል ፐር ኤ ዴይ ፐር ኤ ዴይ ምን ታደርጋለች ትጥላለች በቀን ጾም ምን ያህል እንደምትጥል አስቡ አንድ ሳምንት በቆየች ቁጥር ማለት ነው ትራንስሚሽን አለው በምን በምን ይተላለፋል ቅድም እንዳልኳችሁ ኢንጀስት ስናደርግ ለምሳሌ ኢንጀስት ፉድ ኦር ዋተር ኮንታሚኔትድ ዊዝ ኢንፌክቲቭ ኤግ ኢንፌክቲቭ ኤግ በኤጉ ኢንፌክት የሆነ ምግብ ወይም ውሃ ለምሳሌ አስካሪ ስናሆን እያየን ያለ ነው ኢምብሩኔትድ ኤጉ ውሃ ውስጥ ካለ ምግብ ውስጥ ካለ ኢንፌክት እንሆናለን ወይም ደግሞ እንጠቃለን ማለት ነው። ወይም ደግሞ ይሄ እንትኑ እንቁላሉ ወይም ኤጉ አፈር ላይ ካለ እኛ ወይም ደግሞ ህጻናት ወዳፋችን በምናስጠጋበት ጊዜ ኢንፌክት እንሆናለን ማለት ነው። ፊንገራችን፣ ጣታችንን ወዳፋችን የምናስጠጋ ከሆነ ኢንፌክት እንሆናለን። ኢንሃሌሽን ወይም ደግሞ በመተንፈስ ደግሞ ሬር ነው። ይሄ ነገር ሬርሊ ነው አናገኘውም። ብዙ ጊዜ ግን ኢንፌክት እንሆናለን። በሬርሊ ቢሆን በኢንሃሌሽን ማለት ነው፣ በተነፋፈስ ማለት ነው። ሌላኛው ስ ላይፍ ሳይክሉን እኔ በጽሑፍ እና በስዕል እናየዋለን ማለት ነው። የመጀመሪያው ኢምብሩኔትድ ኤጉን ኢንጀስት እናደርጋለን፣ የኢምብሩኔትድ ኤጉን ኢንፌክቲቭ ስቴጁን ኤጉን፣ እኛን ኢንፌክት የሚያደርገንን ኢንጀስት ስናደርግ በምንውጥበት ጊዜ ላርቫው ይመጣና፣ ይሄ የዋጥ ነው ኤግ ይመጣና ምን ይሆናል? ዱዲን የለች የመጀመሪያ ፓርት ስሞል ኢንተስታይናችን ላይ ዱዲን የለች ላርቫቱ ምን ያደርጋል? ወደ እንትን ፔኔትሬት አድርጎ ስቶማች ወሉ ወደ ብለድ ሰርኩሌሽን ይመጣል ማለት ነው። ይሄ ላርቫቱ ከእንቁላል ውስጥ ወጣ፣ ኤምብሪዮኔትድ ኤግ ውስጥ ይወጣና ላርቫቱ እኛን በስቶማች ወሏችን አድርጎ ወደ ብለድ ሰርኩሌሽን ይመጣልና ምን ያደርጋል ላርቫ ስሪ እና ላርቫ ፎሩን ደግሞ ላንግ ላይ ይመጣል ማለት ነው። ይሄ ላንግ ላይ የመጣው ቀጥታው ወደ ጉሮሯችን አካባቢ ወደ ብሮንካይል ይመጣል። ሶ በዛ ጊዜ ካፍ በምናደርግበት ጊዜ ላርቫ ስሪ እና ላርቫ ፎርን እናገኘዋለን ማለት ነው። ስፑተም ላይ ምናምን ላይ ማለት ነው። ዲያግኖስ ቢደረግ ይገኛል ማለት ነው በዛው ታይም ላይ ከዛ ይሄ ላርቫ በብሮንካይ የዋጥ ነው። ይሄ ላርቫ ስሪ እና ላርቫ ፎር ይመጣና ስሞል ኢንተስታይል ላይ አደልት ይሆናል። ኢማጂ ይሄ ስሞል ኢንተስታይል አደልት ይሆናል። ምክንያቱም ቅድም እንዳልኳችሁ ኒማቶር ስንከፍለው ከፍለው ስሞል ኢንተስታይልና ላርጅ ኢንተስታይል ብለን ጠርታናል ጠርተናቸዋል ስሞሊን ኢንተስታይን ላይ ያላቸውን ማስካሪ ስንጠርቻለሁ ማለት ነው። አሁን የአደልቱ የሚመጣው ማለት ነው ስሞል ኢንተስታይን ላይ ይመጣል ማለት ነው። ይሄ መጣው ስሞሊን ኢንተስታይን ላይ በቀን በቀን ማለት ነው ወደ ሁለት መቶ ኤግ ፕሮዲስድ ያደርጋል። ቶ ግን ይሄ አደልት አታች አይሆንም፣ ወሉ ላይ ተስታይን ወሉ ላይ አታች አይሆንም። በዚህ ጊዜ ብሎኬጅ ሊፈጥር ይችላል በመብዛት ማለት ነው። ምክንያቱም በሳምንት ብታስቡት ብዙ እንቁላሎች ይጣላሉ ማለት ነው። አንኢምፕሪሜትድ ኤጉን ደግሞ እስቱል ላይ እናገኘዋለሁ። ይሄኛ ዲያግኖስ የምናደርገው አን ኢምብሩኔትድ ኤጉን ነው። ግን የተለያየ ፈርቲላይዝ እና አንፈርቲላይዝ ኤግ ማይክሮስኮፕ ላይ ልናይ እንችላለን። ግን ዲያግኖስ የምናደርገው አን ኢምብሩኔትድ ኤጉን ነው ማለት ነው። ከዛ የአን ኢምብሩኔትድ ኤጉ ወደ መሬት ወጥቶ ከዛ የተለያዩ ፕሮሰሶች ካለፈ ደግሞ በኋላ ኢምብሩኔትድ ኤግ ይሆንና እንደገና እኛኑ ኢንፌክት ያደርገናል ማለት ነው። ሶስት አሁን ደግሞ በስዕል እንየው። እዚህ ጋ እንደምታየው ሰውየው ኢንጀስት አረገ ኢምብሪዮኔትድ ኤጉን። ይሄ ኢምብሪዮኔትድ ኤጉ ይመጣና ኢንጀስት ያደረገው ስሞል ኢንተስታይን ላይ እንዳልኳቸው ላርቫቱ እና ወደ ምንድነው ወደ ብለድ ሰርኩሌሽን ይገባል። ይሄ ወደ ብለድ ሰርኩሌሽን የገባው ወደ ላንግ ይመጣና ላርቫ ስሪ እና ላርቫ ፎር ይሆናል። ከዛ ወደ ዚህ ጉሮሯችን አካባቢ ብሮንካይል አካባቢ ይመጣና ይሄ እንውጠዋለን ማለት፣ በምን እንውጠው ወይም ሶል እናደርገዋለን። ከዛ ወደ ውስጣችን ከገባ በኋላ ስሞል ኢንተስታይል ላይ ምን ይሆናል? አደልቱ አይቀመጣል። የአደልቱ ለመቶ ሽንቁሏል፣ ፕሮዲውስድ እያደረገ ብሎኬጅ እያመጣ እኛን ወደ ከፋ እንትን ይወስደናል ማለት ችግር ይወስ። ከዛ ደግሞ አንምብሩኔትድ ኤጉን ደግሞ ስቱን ላይ እናገኘዋለን። ዲያግኖስ ስቴጃችን ዲያግኖስቲቭ ስቴጃችን አንምብሩኔትድ ኤግ ይባላል ማለት ነው። እሺ ሌላኛው ፓቶጀኔስ ሳለው ክሊኒካል ፊውቸር አለው። እምታዩት ይሄ ይሄ ላርቫ ላንግ ላይ በሚመጣበት ጊዜ ምን ያመጣል? ኒሞኒያ ኮዝ ያደርጋል፣ ኒሞኒያን ኮዝ ያደርጋል። ፔኔትሬት ኦፍ ላንግ ካፒለሪ ባይ ጁቪኒል ፓራ፣ እነዚህ ጁቪኒል ፓራሳይቶች ምንድነው፣ ካፒለሪ እንትን አርገው ካፒለን ፔኔትሬት አርገው ምን ያመጣሉ? ቲሹ ዳሜጅ ያመጣል። በዚህ ጊዜ ቲሹ ዳሜጅ በሚሆን ጊዜ ምን ይሆናል ሂሞሬጅ ይከሰታል። ሂሞሬጅ ሾርትነስ ይመጣል፣ ሰውየ መተንፈስ ያቅተዋል። ሰው እንደዚህ አይነት ችግሮችን ኮዝ ያደርጋል ማለት ነው። ሲቀጥል ደግሞ ይቻለን ቷት ይመጣና እንዳልኳቸው ኢንተስታይናል ፌዙ ላይ ደግሞ እዚህ ኢንተስታይናል ፌዝ ላይ የምንሆናል አብዶሚናል ፔን፣ ዲሃሪያ ኮዝ ያደርጋሉ ማለት ነው። የተለያዩ ችግሮችን ኮዝ ያደርጋሉ። ዋነኛው ነገር ግን ኦብስትራክሽን የምንለው ነገር ኮዝ ያደርጋል። ኦብስትራክሽን በዚህ ታይም ላይ ኦብስትራክሽን ካመጣ የተለያዩ ድራጎች አሉ። እስከ ሰርጂካል ትሪትመንት ድረስ ይሄዳል። እና ብሎኬጅ ይፈጥራል ጊዜ ምንም አይነት ነገር አይወጣም፣ ገባ አይገባም። እኛም የሚያስፈልገን ነገር ንጥረ ነገሮች እነሱ ናቸው የሚወስዱት። ወደ ተለያዩ ወደ ከፋ ችግሮች ይወስዱናል ማለት ነው። አሁን ደግሞ የምናየው ላይብራቶሪ ዲያግኖሱስ ምን ይመስላል? ላብራቶሪ ዲያግኖሱ ቀጥታ ዊት ማውንት ፕሮሲጀር ነው የምንጠቀመው ኤንኤስ ወይም ኖርማል ሳላይን ስላይድ ላይ ድሮፕ እናደረግና ከዛ ከስቱሎ ወስደን እላው ላይ በትንሹ ሚክስ እናደረጋለን። ያው ስቱሎንም ሳና በዛ ከዛ ከቨር ስላይድ አድርገን ቀጥታ ማይክሮስኮፕ ላይ አድርገን ኤጉን ፋይንድ እናደርጋለን ማለት ነው። ኤጉን እንፈልጋለን። ሌላ ብለድ ቴስት ሲቢሲ ይታዘዛል። ለምሳሌ ኢዝኖፊል ቼክ ይደረጋል። በዚህ ታይም ኢዝኖፊል ኢንክሪዝ አድርጎ እናገኘዋለን ማለት ነው። ብለድ ቴስት ላይ ኢዝኖፊልን እናየዋለን። ሌላ ሌላ ምሳሌ ብሎኬጅ በሚያመጡበት ጊዜ ደግሞ ወደ ከፋ ችግር ካመጡ እንደነ ሲቲ ስካን ይታዘዛል እና አልትራ ሳውንድ ይታዘዛሉ ማለት ነው። ሌላኛው አስካሪስን እንዴት ነው ትሪት የምናደርገው ነው? አስካሪስ እንዴት ትሪት ይደረጋል? በብዛት ፕራይመሪ የምንሰጠው ወይም ፕራይመሪ የሚወሰደው በዚህ ታይም ላይ ሜቤንዳዞን ኦራሊ ይወሰዳል ማለት ነው በብዛት እና አልቤንዳዞል ይሰጣሉ። ፈርዘር የሆነ ኮምፕሊኬሽን ካመጣ እስከ ሰርጂካል ትሪትመንት ድረስ ይሄዳል ማለት ነው። ይህን ያህል ድረስ ይሄዳል መጀመሪያ ጥንቃቄ ከሌለ። ሌላኛው ደግሞ ፕሪቨንት እንደ ኮንትሮል፣ ይሄ ሁሉ ፕሮሰስ እንዳይመጣ ፕሪቨንት ማድረግ ይቻላል፣ ኮንትሮል ማድረግ ይቻላል። ለምሳሌ ንጽሕናችንን በመጠበቅ ጉድ የሆነ ሃይጂን ፕራክቲስ በማድረግ ምግብ ሳንበላም ከበላንም በኋላ እጃችንን መታጠብ ሬጉላር ሀንድ ዎሽ ማድረግ ማለት ነው። በተለያየ ጊዜ እጃችንን መታጠብ፣ ራሳችንን መጠበቅ፣ የተለያዩ ነገሮችን በማድረግ ራሳችንን መጠቀም፣ ከሶይል ጋር ንክኪያችንን በማቆም ወይም ደግሞ ካለን እንደዚህ አይነት ንክኪ ካለን ለምሳሌ ምን ይደረጋል በእኛ ሀገር እንደምታውቁት ላይክ ለማዳበሪያ ተብሎ ከዌስት ነገር አትክልቶች ላይ ይደፋል፣ እላው ላይ ይደፋል። ለምሳሌ ፋርመሮች ሲሆኑ እነሱ በጣም ይጎዳሉ። በዚህ አይነት ምክንያት ያ የተደፋው ዌስት ፕሮዳክት ወይም ፌሰስ ተብሎ ለማዳበሪያ ይጠቀሙት ነበር። ያ ደግሞ ትልቅ ተስኖ ጉዳት ያመጣል፣ ወይም ደግሞ እንደዚህ አይነት ሄልሜንቶች ኮምፕሊትሊ በህዝቡ መካከል እንዲቀጥል ያደርጋል ማለት ነው። እንግዲህ ይህን ይመስላል። ቪዲዮ የዛሬ አመሰግናለሁ። የዛሬ ቪዲዮ ለቀቅኩላችሁ ሰው ይህ ይመስላል። በቀጣይ ደግሞ ሁወርምን ፓርት ቱ ብዬ ይላችሁ ቀርባለሁ ማለት ነው። እርግጠኛ ነኝ አሪፍ አድርጌ እንዳስረዳዋችሁ አሳጥሬ በሰራሁት ፒፒቲ አሪፍ አድርጌ እንዳስረዳዋችሁ የሚቀጥለውንም ፓርት። ያው የሚስተካከል ነገር ካለ ኮመንት ላይ አስቀምጡልኝ። ለሰዎች ሼር ማድረጋችሁን እንዳታቆሙ፣ እንዳልኳችሁ ሰብስክራይብ አድርጉ አስደርጉ። ይጠቅመኛል ካላችሁ እነዚህም ቪዲዮዎች በደንብ ይጠቅሙኛል ብላችሁ ወይም ደግሞ እንጠቀምበታለን ካላችሁ ለተለያዩ ሰዎች ሼር አድርጓቸው ይህም ብቻ አይደለም የተለያዩ ኮንሴፕቶችን ኬሚስትሪም የተለያዩ በህክምናው ዘርፍ ያሉትን ነርሲንግ ኤሪያ የሚነካ ራዲዮሎጂ ኤሪያ የሚነካ የተለያዩ ቪዲዮዎችን አቀርብላቸዋለሁ ለጊዜው ግን ብቸኛዋን ፓርት በቀጣይነት ይዤላችሁ እንመጣ ሁክ ወርምን ይዤላችሁ እመጣለሁ ማለት ነው ቅድም እንዳልኳቸው ከኔ ጋር አብራችሁ ስለምትቀጥሉ አመሰግናለሁ።